ሰላም ሰላም፣ የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ሰላማችሁን ኢየሱስ ክርስቶስ ቅዱስ ገብርኤል ብዝት ያድርገው። የኔ ጉዳል ማለቂያ ጠፍቶታልና የእውነት ትናንትና ትናንትና አያልቅበት የሰራኝ ስራ የእውነት ነው የምላችሁ፣ በጣም ተናድጄያለሁ። ምክንያቱም እንደዚህ ያልጠበኩትም በጣም እየተናደርኩ ነው። ሁኔን እያቀጠለኝ ነው። እውነቴንም ነገራችሁ፣ እኔ እንደሆነ መደባበቅ መዋሸት እናንተንም ማንንም አልፈልግምና ደግሞ በዚሁ አጋጣሚ ሰብስክራይብ ሼር እያደረጋችሁ ስለምታበረታቱ እናመሰግናለን። እግዚአብሔር ያክብርልን። እና ማለት ነው በጣም ተናድጃለሁ። አሁን ቀጥሬዋለሁ። ለምን እንደዛ ሰግጦ ካፌ ድረስ ወስዶ፣ እኔ እኮ ቢያንስ ባናድደው በቤቴ ነው እንጂ ካፌ ቀጥሬ እንደዚህ ነው ምናምን ብየው አላውቅም። አሁን እዛ ቤት ድረስ ወስዶ ካፌ ድረስ ቀጥሮ እኔ ቃል ፈልግሻለሁ። ቅዳሴ ልሄድ ነበር። እኔ ክብር ምስጋና ለቅዱስ ገብርኤል ትራንስፖርት የሚሄድበት ብር አላጣም ነበር ግን ቅዳሴ ደርስል ነይ ሲለኝ እዚኛው ቦርሳይ ውስጥ ብር የለም፣ ሌላ ቦታ ነበር ብር ያስቁትና ዝም ብዬ የትናንስ ቦርሳይ 200 ብር አለ ለታክሲ አይደል ብዬ ወጣው። ጾም ነው ብዬ ማለት ነው። ግን እሱ ምንድነው ይሰራልኝ ከማንጋ እንደደወለተ ከማንጋ ምን እንደሆነ ምን እንዳሰበት ቀጥ ብለና ዛሬ ብየዋለሁ። እና ለዛ ነው ካሜራ የደቀንኩት ማለት ነው። በእናንተ ፊት በእናንተ ፊት በቀናንተ እንድታቆልኝ ስለፈለኩ ነው። ምክንያቱም ማን አባቱ ስለሆነ እሱ የሚያሳጥለኝ ሆቴል የማንም ኩሽና ገብቼ ዕቃ የማጥበው እኔ እውነት የመረን ዛሬ ብሽቅ ብዬሽበታለሁ። ይምጣት ና ብዬ እየቀጠረዋለሁ እየመጣው ነው ባለሽ ፎነደድ ይምጣት ወይ ምክንያቱም እንደኔ አይነት ሰው ነው ብዬ ስለተረዳሁት ስለሚያሳዘነኝ፣ አንድ አይነት ነን ብለን አብረን መስራት አለብን አብረን ማደግ አለብን አብረን መለወጥ አለብን ብዬ ስላሳዘነኝ ስለወደድኩት እኮ እንደዚህ የሚያደርገኝ አይቀር። ዛሬ ለዛ ሰላም ደትል ምን ደግሞ አንተም ብሎ ሰላም ሰላም በይ አንተ ለኔ ሰላም ደትል ኧረ አንቺ ሴትዮ በእናትሽ አንቺ ኩሽና እና ካፌ የምታሳጥበኝ ነው የማንን ኩሽና ማር ቤት እዛ የመሰለ ካፌ ቀጥረን ምግብ አንተ አራዳም ሆነህ ነው ደግሞ አንተም ብሎ አራዳ ምን ችግሩ

ከኔ ጋር ብር ስራ ከኔ ጋር ብረን እንለወጥ፣ እንደግ ነገር። ለምን አባይ አልጋ ላይ እኔ አልጋ ላይ ማንም አይደፍረውም። እሺ፣ የምጸልይበት ቦታ ነው። ቡና እንኳን አይፈላበትም። እንግዲህ ሲመጣ ብቻ ነው ማፈላበት። ገባህ? አንተ ነው

ለኝ ነገርሽ ጣፍጠሽኝ በማምረርሽ እንቆቅልሽ መስጨዋታሽ ከብዶኛል። ሁኔታሽ በሙሉ ተለውጦብኛል። ቅር አለኝ ነገርሽ

ማንም ማንም ፕራንክ ይደረረጋል ግን ማለት ነው። ሰራልኝ እግዚአብሔር ይሰራልኝ። እሱ የታደረገው ካፌ ወስዶ ካፌ ወስዶ መካከል ሰው መሀል አዋረደኝ ጭራሽ። ቃልዬ ዩቲዩበር ነኝ ብሬ ላትም የሚለኝ የለም። ጾሜን ባደር እንኳን የሚያበላኝ የለም። እኔ ግን እንደዚያ ማላ ነበር የወጣሁት። እቃ አጠብኩ፣ ኩሽና ገብቼ ችግር የለም እኔ እንኳን አፈር እኔ እኮ አፈር ነኝ።

ራስ ተስ እንኳን ታዲያ ጎሪ ሆኖ መከታ ይሆነኛል፣ ጋሻ ይሆነኛል፣ በቃ አብረውኝ ይሆናል እያልኩ መካበት መከፋት ጭራሽ ነው። ወደ ነገር ያ ቡና መድፋት እኔ ማጥፍቻለሁ። ይቅርታ እኮ ልለው ነው፣ ይቅርታ አልኩት። ደግሞ ይቅርታ አልለው ነበር፣ ግን እኔ ያንን ሳይ ነው እነሱ እንደተማከሩ ፕራንክ እንደሆነ አላቅም።